ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምንዋላችሁ የሚያዝያ 18 2017 ዓ ም ጣና ዜናችን ተጀምሯል ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስቶቹን አስቀድም። የብልጽግና ባለስልጣን መገደል የክልሉን ካቢኔ ለስብሰባ አስቀምጧል። የአረጋ ከበደን ካቢኔ ለስብሰባ ያስቀመጠው ድንገተኛ የተገደለው የባዴን ባለስልጣን ማን ነው? በዜናችን የምትሰሙት መረጃ ነው። የጎንደር ቀጠና የተጋድሎ ውሎ ከፍተኛ ድሎች ተመዝግበውበታል። የብልጽግናው ኮሎኔልን ጨምሮ በርካታ ኃይሉ የተጎዳበት ብልጽግና ቁስለኛ መኮንኖቹን ለማንሳት ሄሊኮፍተር ቢልክም ሊሳካለት አልቻለም። ከግንባር የደረሰንን መረጃ በዝርዝር እና እናስደምጣችኋለን። ብልጽግና አስገዳጅ ወታደራዊ ምልመላ እያደረገ ነው። የብልጽግና አስገዳጅ ወታደራዊ ምልመላ ደግሞ ለካድሬ የገቢ ምንጭ ሆኖለታል። በዚህ ጉዳይ የተሰናዳውን ዝርዝር መረጃ እናስደምጣችኋለን። በቴዲ አፍሮ ጉዳይ እውነታውን እንኩ ሲል አንድ ዓለም አቀፍ ሚዲያ መረጃውን አጋርቷል። በቴዲ አፍሮ ጉዳይ ምርመራ ያደረገው ይህ ተቋም ማን ነው? በምርመራው ሲያገኘው እውነት ምንድን ነው የሚለውን ዜናችን በዝርዝር የሚያስደምጣችሁ መረጃ ነው። ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብሯችሁ እንድትቆዩ እየጋበዝን ወደ ዝርዝሩ እናመራለን። በቅድሚያም የባዕዴን ሜልሻ የፈረሰበትን መረጃ እናጋራችሁ። የባዕዴን ሜልሻ እርስ በርሱ ተገዳደለ። በአማራ ሕዝብ ህልውና ትግል ላይ ለሁዴድ ብልጽግና ሰራዊት መንገድ መሪ የሆነው የባዕዴን ሜልሻ እርስ በርሱ መገዳደሉንና የተረፈውን ፋኖን መቀላቀሉን ምንጮቻችን አረጋግጠዋል። የጣና ቴሌቪዥን ምንጮች እንደገለጹት ትናንት በጎንደር ቀጠና እብናት አውራጃ የሚልሻ አባላቱ እርስ በርሳቸው ተኩስ ከፍተው ቁጥሩ ለጊዜው ያልታወቀ በርካታ ኃይል መገደሉን ገልጸዋል። ከዚህ በተጨማሪም አስር የሚልሻ አባላት ሙሉ ትጥቃቸውን እንደያዙ ፋኖን ተቀላቅለዋል። በብናት ሊቦ ከምከም መናመቀጠዋና በለሳ አውራጃዎች የሚንቀሳቀሰው ግዙፉ የቴጌጣይቱ ክፍለ ጦርን የተቀላቀሉትን ሚልሻዎች ተቀብሎ የታድሶ ስልጠና እንዲወስዱ ማድረጉን ከክፍለ ጦሩ የደረሰን መረጃ ያመላክታል። ቴጌጣይቱ ክፍለ ጦርን የተቀላቀሉት የሚልሻ አባላት እዚህ ውሳኔ ላይ የደረሱበትን ምክንያት ሲገልጹም የብልጽግና ሰራዊት የመዋጋት አቅሙ መዳከሙን ተከትሎ በንጹሐን ላይ የበዛ ጭፍጨፋ እየፈጸመ ይገኛል። ይህን ኃይል ደግሞ ልንታገለው እንጂ አብረነው ልንቆም አይገባም ብለዋል። በቅርቡ አንድ የአገዛዙ ሰራዊት ወታደራዊ ደህንነት ኃላፊ እብናት ላይ በተሰራ ኦፕሬሽን መገደሉን ተከትሎ የብልጽግና ሰራዊት በንጹሐን ላይ ጅምላ ጭፍጨፋ መፈጸሙን ያስታወሱት ፋኖን የተቀላቀሉት የሚልሻ አባላቱ አሁን የብልጽግና ሰራዊት ተስፋ የተንጠለጠለው በፋኖ መሪዎች መካከል የተፈጠረው የሀሳብ ልዩነት እየሰፋ ሂዶ እርስ በርስ እስከሚገዳደሉ መጠበቅ ብቻ ነው እንጂ በውጊያ መቼም ቢሆን ፋኖን እንደማያሸንፉት አረጋግጠዋል ሲሉ መናገራቸውን ከቲጌ ጣይቱ ክፍለ ጦር የደረሰን መረጃ ያመላክታል። ይህ በእንዲህ እንዳለ የአማራ ፋኖ አንድነት በጎንደር በምዕራባዊና ማዕከላዊ ጎንደር ቀጠናዎች የሚያደርገው ተጋድሎ በድል ታጅቦ መቀጠሉን ከግንባር የደረሰን መረጃ አስታውቋል። የጣና ቴሌቪዥን ምንጮች እንዳስታወቁት ትናንት ከሰዓት በኋላ የተደረገው ውጊያ የብልጽግናን ሰራዊት በጅምላ እንዲማረክ አድርጎታል። 28 የነፍስ ወከፍ መሳሪያ በፋኖ መማረኩን የገለጹት ምንጮቻችን 25 የባዕድ ሚልሻና አድማ ብተናም ለፋኖ እጃቸውን ሰጥተዋል። በአርማጮ ላይ ብርቱ ዱላ ያረፈበት የብልጽግናው ሰራዊት በአንድ የገጠር ከተማ ገብት ያገኛቸውን ሁለት አርሶ አደሮችና ሁለት ወጣት ሴቶችን በጭካኔ የረሸነ ሲሆን የግለሰቦችን ንብረትም በበቀል አውድሟል። ወደ ተከታዩ መረጃችን አለፍን። የብልጽግና ጽህፈት ቤት ኃላፊ ተገድለው ተገኙ። የቀድሞው የሰሜን ወሎ ዞን ሚልሻ ጽህፈት ቤት ኃላፊ፣ በኋላ ደግሞ የብልጽግና ጽህፈት ቤት ኃላፊ የነበሩት ሻምበል ቢሰጠኝ የተባሉት ካድሬ ኮምቦልቻ ላይ ሞተው ተገኝተዋል። የባለስልጣኑ ሞት ተከትሎ በብልጽግና ካድሬዎች ዘንድ ድንጋጤን የፈጠረ ሲሆን የግለሰቡ አሟሟት ይህ ዜና እስከተጠናቀረበት ሰዓት ድረስ አልታወቀም። የባለስልጣኑ ሞት ተከትሎ በብልጽግና ካድሬዎች ዘንድ ድንጋጤን የፈጠረ ሲሆን የግለሰቡ አሟሟት ዜና እስከተጠናቀረበት ሰዓት ድረስ አልታወቀም። በአዲም ብልጽግና በባለስልጣኑ አሟሟት ጉዳይ በድንገተኛ አደጋ ነው የሞቱት ብሎ ሲገልጽ፣ በፋኖ በኩል ደግሞ የግለሰቡን ግድያ እንደማያውቀው ገልጿል። በሌላ ዜና የብልጽግና ከፍተኛ ወታደራዊ አዛዥ በጦር ሜዳ መቁሰሉን ተከትሎ ቁስለኛውን በሄሊኮፍተር ለማንሳት የተደረገው ሙከራ ሊሳካለት እንዳልቻለ ገልጿል። የቆሰለ ወታደራዊ አዛዡን እንዲያነሳ የተላከው ሄሊኮፍተር አብራሪ በሰጠው ምላሽ ዙሪያውን የነበረው ፋኖ ሰራዊት በመሆኑ ማረፍ አልችልም ነበር። የእግረኛም ሆነ የሜካናይዝድና የተዋጊ ሄሊኮፍተር ሽፋንም አልተሰጠኝም ብሎ መናገሩን ወታደራዊ ምንጮቻችን ገልጸዋል። የአማራ ፋኖ ጎንደር ጠቅላይ ግዛት ዛ አራት ክፍለ ጦሮችና የአማራ ፋኖ ካራማራ ክፍለ ጦር በቅንጅት ባካሄዱ ተጋድሎ የብልጽግና ሰራዊት ከፍተኛ ጉዳት እንዳስተናገደ መዘገባችን ይታወሳል። የዚያ ውጊያ አካል የሆነውና ትናንት በመተማ አውራጃ በተካሄደው ውጊያ አንድ የሻለቃ አዛዥን ጨምሮ አምስት መስመራዊ መኮንኖች እርምጃ እንደተወሰደባቸው ከፋኖ ቃል አቀባይ ክፍል የደረሰን መረጃ አመላክቷል። የፋኖ ቃል አቀባይ ሁለ ጣና ቴሌቪዥን በሰጠው ማብራሪያ እርምጃ ከተወሰደባቸው መስመራዊ መኮንኖች በተጨማሪም ስሙ ለጊዜው ያልታወቀ የኮሎኔልነት ማዕረግ ያለው የብልጽግና አዋጊ ጉዳት ደርሶበት ነበር ሄሊኮፍተሯ የመጣችውም ቁስለኛውን ኮሎኔል ለማንሳት ነበር። ነገር ግን ሄሊኮፍተሯ ማረፍ እንዳትችል ያደረጋት እኛ ቀጠናውን ከበን ስለነበር ነው ብለዋል። የሱዳን ኮሪደር አሁንም ከባድ የውጊያ ቀጠና ሆኖ የቀጠለ ሲሆን በብልጽግናው አገዛዝ በኩል የተከፈለው ተከፍሎ ቀጠናውን ነፃ እናድርገው የሚል ነው። ሆኖም የፋኖ ብርቱ ክንድ የነብርሃኑ በቀለ በዳዳ ዕቅድ እንዳይሳካ አድርጎታል። ክቡራት እና ክቡራን የሚያዝያ 18 2017 ዓ ም ጣና ዜናችን እንደቀጠለ ነው። አሁንም ምርጫችሁን ጣና ቴሌቪዥን ስለምታደርጉ እናመሰግናለን። አስገዳጅ ወታደራዊ ምልመላና ፈሳ ተጠናክሮ ቀጥሏል። የብልጽግና አገዛዝ የድሃ ልጆችን በግዳጅ ወደ ወታደራዊ ስልጠና ማስገባቱን አጠናክሮ መቀጠሉን ምንጮቻችን ገልጸዋል። ይህ የብልጽግና አገዛዝ ወንጀል መንግስት የሾመውን የሰብአዊ መብት ኮሚሽንን ጨምሮ የመገናኛ ብዙሀንና ተሟጋች ድርጅቶች በሚያወጡት አስደንጋጭ ዘገባት ከጥቂት ወራት በፊት ተቋርጦ የነበረ ቢሆንም የግዳጅ ውትድርና ምዝገባ አሁንም በተጠናከረ መልኩ መቀጠሉን ምንጮቻችን አረጋግጠዋል። ይህ የብልጽግና አገዛዝ ወንጀል መንግስት የሾመውን የሰብአዊ መብት ኮሚሽንን ጨምሮ የመገናኛ ብዙሃንና ተሟጋች ድርጅቶች በሚያወጡት አስደንጋጭ ዘገባ ከጥቂት ወራት በፊት ተቋርጦ የነበረ ቢሆንም የግዳጅ ውትድርና ምዝገባ አሁን በተጠናከረ መልኩ መቀጠሉ ምንጮቻችን አረጋግጠዋል። በተለይም በኦሮሚያ ክልል ታዳጊዎችን ከመንገድ ከትምህርት ቤትና ከቤታቸው እየሰበሰቡ በጭነት መኪና ተጭነው ወደ ወታደራዊ ማሰልጠኛ መወሰዳቸውን የአይን ማኞች ተናግረዋል። ፈሳውና አስገዳጅ ወታደራዊ ማሰልጠኛ ማዕከላት ማስገባቱ በመላው ኦሮሚያ ክልል የተደረገ መሆኑን የገለጹት ምንጮቻችን በተለይም ናዝሬት ዝዋይ፣ ደብረ ዘይትና ሻሸመኔ የመሳሰሉ የምስራቅ ሸዋ ከተሞች ድርጊቱ በስፋት እየተተገበረ መሆኑን ምንጮቻችን ገልጸዋል። በደርግ ጊዜ ይደረግ እንደነበረው በብልጽግናው አገዛዝ ዘመንም ወጣቶችንና ታዳጊዎችን በአስገዳጅ ሁኔታ ወደ ውትድርና ማሰልጠኛ ማስገባቱ ተጠናክሮ ቀጥሏል። ልጆቻቸው ወደ ውትድርና ማሰልጠኛ ማዕከላት እንዳይገቡ የሚፈልጉ ወላጆች ገንዘብ እየከፈሉ ከአስገዳጅ ስልጠና ጉዞ ማስቀረታቸው ተገልጿል። ይህ መደረጉ ደግሞ ካድሬውና የምልሻ አባላቱ የገቢ ምንጭ ስላደረጉት ገንዘብ አላቸው ብለው ቸውን ግለሰቦች ልጆቻቸውን አፍነው በመያዝ በገንዘብ እየተደራደሩ ጥሩ የገቢ ምንጭ እንዳደረጉ ስማቸው እንዳይጠቀስ የፈለጉ ምንጮቻችን ተናግረዋል። የብልጽግናው አገዛዝ በአማራ ሕዝብ ላይ ዘረፈጂ ጦርነት ማወጁ የሚታወቅ ሲሆን በኦሮሞ ክልል የማያቋርጥ ጦርነት መክፈቱ ይታወቃል። ይህን የጦርነት ባህሉንና ልምዱን ወደ ጎረቤት አገራት በማስፋትም ወደ ኤርትራ እያማተረ ነው። አስገዳጅ ወትድርና ምልመላ ስልጠና ዓላማውም ለዚህ ሕዝብ ጨራሽ አገር አቆርቋዥ ጦርነት ግብዓት ነው። የብልጽግናው አገዛዝ ላለፉት ሶስት ዓመታት የኦሮሞን ህዝብ ሥልጣናችሁን አማራ ሊቀማችሁ ስለሆነ ነቅታችሁ ታገሉ፣ ልጆቻችሁንም ለውጊያ ስጡን እያለ ባደረገው ቅስቀሳ መጠነኛ ስኬት አግኝቶ ነበር። ሆኖም የአገዛዙ አካሄድና ፕሮፓጋንዳ ለኦሮሞ ህዝብ ዕዳን የሚያወርስ መሆኑን በመረዳት ህዝብ እንደ ባለፉት ጊዜያት ልጆቹን ለውትድርና መስጠት አቁሟል። አስገዳጅ ወታደራዊ ምልመላ የተጀመረውም በዚህ የተነሳ መሆኑን አንድ አንጋፋ የኦሮሞ ፖለቲከኛ ተናግረዋል። በመጨረሻም አርቲስት ቴዎድሮስ ካሳውንን ወደሚመለከተው ዜናችን እናልፋለን። በቴዲ አፍሮ ጉዳይ የተጣራ መረጃ አለኝ። አጃንስ ፍራንስ ፕሬስ፣ ዓለም አቀፉ የፈረንሳይ ጋዜጣ አጃንስ ፍራንስ ፕሬስ በድምፃዊ ቴዎድሮስ ካሳውን ቴዲ አፍሮ ጉዳይ እውነታውን አጣርቻ ያገኘው ስን ላጋራችሁ ብሏል። አቦጊዳ ከሚለው የመጀመሪያ አልበሙ ጀምሮ እስከአሁኑ ሰዓት ድረስ ከውዝግብ ርቆ የማያውቀው ተወዳጁ ድምፃዊ ቴዎድሮስ ካሳውን ሰሞኑን አንድ ነጠላ ዜማ በስሙ ተለቋል በሚል አነጋጋሪ ሆኖ ቆይቷል። አቡጊዳ ከሚለው የመጀመሪያ አልበሙ ጀምሮ እስካሁኑ ሰዓት ድረስ ከውዝግብ ርቆ የማያውቀው ተወዳጁ ድምፃዊ ቴዎድሮስ ካሳሁን ሰሞኑን አንድ ነጠላ ዜማ በስሙ ተለቋል በሚል አነጋጋሪ ሆኖ ቆይቷል። ከአራት ዓመት በፊት ጀምሮ በሕዝብ ላይ የሚደርሰውን እልቂት የሚያወግዙ ተከታታይ ሁለት ነጠላ ዜማዎችን መልቀቁ ይታወሳል። በተለይም ነአት ወይም በአማርኛ እርሾ ያነሰው ያልበሰለ ቂጣ በሚል ርዕስ ያወጣው ዘፈን የብልጽግና ባለስልጣናት መሪያችን ተነካብን ብለው ተቃውሞ ማሰማታቸው አይዘነጋም። በ1997 ዓ ም በተመሳሳይ ጃ ያስተስርያል በሚለው አልበሙ ውዑታዬ አይሰማም ካብ ዳህላክ እና ጃ አስተስርያል የሚሉ ሶስቱ ዘፈኖች በሕዋስ ኢህአዴግ የፖለቲካ ስሁት አካሄድ ላይ የሚያጠነጥኑ ነበሩ። እነዚህንና ሌሎች ህዝባዊ ሥራዎችን የሰራው ድምፃዊ ቴዎድሮስ ካሳሁን በቅርቡ ደግሞ በእሱ ድምፅና በእሱ ስም ዘፈን ተለቆለ ህዝብ ደርሷል። የብልጽግናውን ሊቀመንበር በጽኑ የሚተችና የአማራ ፋኖን የሚያወድሰው ይህ ዘፈን የቴዲ አፍሮ ነው ወይስ በተመሳሳይ ድምፅ የተሰራ ነው የሚሉ ጥያቄዎች በተደጋጋሚ ሲቀርቡ ሰንብተዋል። በዚህ ጉዳይ ዙሪያ ማጣሪያ አድርጌ ያለው ያለው የኤኤፍፒ ፋክት ቼክ ወይም እውነትን አጣሪ ተቋም ዘፈኑ በድምፃዊ ቴዎድሮስ ካሳሁን ድምፅ ተመሳስሎ የተሰራ እንጂ የፖፕ ሙዚቃ ንጉሱ ስራ አይደለም ብሏል። ይህ በእንዲህ እንዳለ ድምፃዊ ቴዎድሮስ ካሳውን በቅርቡ የነፃነት በዓሏን በምታከብረው እስራኤል ስራዎቹን የሚያቀርብ ይሆናል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የዛሬ ሚያዝያ 18/2017 ዓ.ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ፕሮግራሞች አለምልልሶችና ትንታኔዎች እንዲሁም ዜናዎቻችን እንዲደርሷችሁ የዩትዩብ ቻናላችን በቋሚነት ሰብስክራይብ በማድረግ ወዳጅ እንድትሆኑን በአክብሮት እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር